ኢሰመኮ በህክምና ተቋማት በመካሄድ ላይ ያሉ የስራ ማቆም አድማዎች ለሰብአዊ መብት እሰት ምክንያት እንዳይሆኑ ትኩረት ይሰጠው ዘንድ ጠየቀ። ሰላም፣ ጤና ይስጥልን። ውድ የሸገር 365 ዩቱብ ቻናል ተከታታዮቻችን እንደምን አዳራችሁ? የዕለቱን ዜናዎች ይዘን ቀርበናል። አብራችሁን ቆዩ። የኢትዮጵያ ሰብአዊ መብቶች ኮሚሽን በህክምና ተቋማት በመካሄድ ላይ ያሉ የስራ ማቆም አድማዎች ለሰብአዊ መብት ጥሰት ምክንያት እንዳይሆኑ ትኩረት ይሰጠው ዘንድ ጠየቀ። መንግስት ለችግሩ ግልጽን ግልጽና ዘላቂ መፍትሄ ሊሰጠው ይገባል ሲልም አሳስቧል። ኮሚሽኑ የህክምና ባለሙያዎች እያደረጉት ካለው የስራ ማቆም አድማ ጋር በተያያዘ በፖሊስ በቁጥጥር ስር የዋሉ ባለሙያዎች ስለመኖራቸውም አረጋግጫለሁ ብሏል። የአያያዝ ሁኔታቸውንም ክትትል እያደረግኩበት ነው፣ ሲል በጉዳዩ ላይ ባወጣው መግለጫ ተናግሯል። ባለሙያዎቹ በተወካያቸው በኩል ተመጣጣኝ ደሞዝ እያገኘን አይደለም በሚል እና ከጥቅማ ጥቅም ከሙያ እድገት እና የተለያዩ እድሎች ከምቹ የስራ ቦታ የስራ ቦታ ነጻነት ጋር የተያያዙ ጥያቄዎችን ሚያዝያ 3 2017 ዓ.ም ለጤና ሚኒስቴር ያቀረበው መሆኑን ኮሚሽኑ አስታውሷል። የተጠቀሱትንና ሌሎችንም 12 ጥያቄዎች በተሰጠ የ30 ቀናት ጊዜ ውስጥ ምላሽ ባለማግኘታቸውም ካለፈው ግንቦት አምስት ጀምሮ የስራ ማቆም አድማ ማድረጋቸውንም ተረድቻለሁ ብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን በዚህም መሰረት አዲስ አበባን ጨምሮ በአጋሮ፣ በአርባ ምንጭ፣ በባህር ዳር በፊቼ በጎባ በሐዋሳ ና ጅማ ከተሞች መረጃ አሰባስቤ ያለሁ ብሏል ኢሰመኮ ጉዳዩን አስመልክቶ ከጤና ሚኒስቴር ሀላፊዎች ከጤና ባለሙያ ተወካዮች ና ጉዳዩ ከሚያገባቸው የመንግስት አካላት ጋር ውይይት አድርጌ ያለሁ ብሏል በተጨማሪም ከፊልና ሙሉ የስራ ማቆም አድማውን ተከትሎ ክትትል ባደረገባቸው የጤና ተቋማት የተለያዩ መስተጓጎሎች ማጋጠማቸውንም አረጋግጫ ለሁ ሲል ተናግሯል በአዲስ አበባ ጥቁር አንበሳ ቅዱስ ጳውሎስ ቅዱስ ጴጥሮስ ና ዳግማ ሚኒሊክ ሀላፊዎችን አነጋግ ተናግሮ አሰባሰብኩት ባለው መረጃም በጽኑ ህሙማን ማዕከል የሚገኙ ታካሚዎችን ጨምሮ በሐኪሞች እጥረት ተገቢውን ህክምና ማግኘት እንዳልቻሉ አረጋግጫለሁ ብሏል። በሌላ በኩል ከክልል ከተሞች ረጅም ቀጠሮ ጠብቀው ለህክምና የመጡት ታካሚዎች ለእንግልት የተዳረጉ መሆኑንና በህክምና ባለሙያ እጥረት ምክንያት አንዳንድ ህክምና ተቋማት ባለሙያዎች ለረጅም ፈረቃ እንዲሰሩ ለመመደብ መገደዳቸውን እንዲሁም ኢሰመኮ ተናግሯል። በሌላ በኩል በማህበራዊ ሚዲያ ቅስቀሳ አድርገዋል፣ በስራ ላይ የተገኙ ባልደረቦቻቸው ላይም ዛቻና ማስፈራራት አድርሰዋል ያላቸውን የህክምና ባለሙያዎችም ፖሊስ በቁጥጥር ስር እንደዋለ ማረጋገጡን መግለጫው ጠቅሷል። በቁጥጥር ስር የዋሉ ባለሙያዎችን አያያዝ ላይም ክትትል እየተደረገ ነው ተብሏል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በጤናው ዘርፍ የሚደረግ የስራ ማቆም አድማ በማህበረሰቡ ጤናና በህይወት የመኖር መብት ላይ አሉታዊ ተጽዕኖ ሊያስከትል የሚችል መሆኑን በመጥቀስ ባለሙያዎቹ የቀረቧቸውን ጥያቄዎች መንግስት ትኩረት ሰጥቶ ግልጽና አሳታፊ በሆነ መንገድ መፍትሄ እንዲሰጥ ሲሉ አሳስበዋል። የህክምና ባለሙያዎችም የህብረተሰቡ ጤናና በህይወት የመኖር መብቶችን አደጋ ላይ በማይጥል መልኩ ጥያቄዎቻቸውን እንዲያቀርቡም ዋና ኮሚሽነሩ ጠይቀዋል። አያይዘውም ከስራ ማቆም አድማው ጋር በተያያዘ የሚወሰዱ አስተዳደራዊ ና ሌሎች ማናቸውም እርምጃዎች ህግንና የሰብአዊ መብት መርሆችን የተከተሉ እንዲሆኑ አሳስበዋል። ኮሚሽኑ በጉዳዩ ላይም የሚመለከታቸው አካላትን በማነጋገር ችግሩ በውይይት እንዲፈታ የሚያደርገውን ጥረት ይቀጥላል ብለዋል። በቤኒሻንጉል ጉሙዝ ክልል ስድስት ህጻናትን ጨምሮ ቢያንስ አስራ ስድስት ሰዎች በታጣቂዎች ተገደሉ በቤኒሻንጉል ጉሙዝ ክልል ካማሺ ዞን ከኦሮሚያ ክልል ጋር በሚጎራበት ቀበሌ ታጣቂዎች ባደረሱት ጥቃት ስድስት ህጻናትን ጨምሮ ቢያንስ አስራ ስድስት ሰዎች መገደላቸውንና ና አስራ አራት ሰዎች መቁሰላቸውን ነዋሪዎች ና አንድ የክልሉ ምክር ቤት አባል ተናገሩ የክልሉ ሰላምና ጸጥታ ቢሮ ና ነዋሪዎች በቀበሌው ለተፈጸመው ጥቃት ሸኔ ሲሉ የጠሯቸውን የኦሮሞ ነጻነት ሠራዊት ታጣቂዎች ተጠያቂ አድርገዋል ታጣቂዎች በቤኒሻንጉል ጉሙዝ ክልል ምዥጋ ወረዳ ወደሚገኘው አንገር ሜጢ ቀበሌ በመግባት ጥቃት የፈጸሙት ትናንት ረቡዕ፣ ግንቦት 13 2017 ዓ.ም. ከንጋት 12 ሰዓት ገደማ ጀምሮ መሆኑን ሁለት ነዋሪዎችና የክልሉ ምክር ቤት አባል አቶ ለሜሳ ኔኖ ለቢቢሲ ተናግረዋል። ታጣቂዎች ወደ ቀበሌው ነዋሪዎች ቤቶች በመግባት ተኩስ መክፈታቸውንም ነዋሪዎች ገልጸዋል። ያለምንም ነገር ያለምንም ግጭት አስራ ሁለት ሰዓት ላይ ነው መጥተው ሰው መጨፍጨፍ የጀመሩት ብሏል። ቤተሰቦቻቸው የተገደሉባቸው ሌላ ነዋሪ በበኩላቸው ንጋት ላይ የጀመረው ጥቃት ቀኑን ሙሉ መዝለቁን ለመገናኛ ብዙኃን ተናግረዋል። ታጣቂዎቹ ጠዋት አስራ ሁለት ሰዓት ከቤት አውጥተው ነው የገደሉት ብሏል። የቤኒሻንጉል ጉሙዝ ክልል ምክር ቤት አባልና በክልሉ የታ የታላቁ ህዳሴ ግድብ ግንባታ ህዝባዊ የተሳትፎ ማስተባበሪያ ምክር ቤት ጽፈት ቤት ዋና ዳይሬክተር የሆኑት አቶ ለሜሳም በተመሳሳይ ጥቃቱ ስለመፈጸሙ ተናግረዋል። አቶ ለሜሳ በቀበሌው በተፈጸመው ጥቃት 16 ሰዎች መገደላቸውንና አራት ነዋሪዎች መቁሰላቸውን ገልጸዋል። ከተገደሉት መካከል በርካታዎቹ ህጻናትና ሴቶች መሆናቸውንም አክለዋል። የምክር ቤት አባሉ አንድ ሙሉ ቤተሰብ ነው የጨረሱት፣ ሁለተኛ ቤተሰብ ደግሞ ባለቤቱ ወንዱ ብቻ ነው የተረፈው ሙሉ ልጆቹ ሴቶቹን ጨምሮ ጨርሰዋቸዋል፣ ሲሉ የደረሰውን ጥቃት ገልጸዋል። ሁለት የቀበሌው ነዋሪዎች በበኩላቸው የደረሰውን ጉዳት ከዚህም ከፍ ያደርጉታል። የተገደሉት ሰዎች ብዛት 17 መሆኑን የሚናገሩት ነዋሪዎቹ የቆሰሉ ሰዎች ብዛት 14 ያደርሱታል። እንደ ነዋሪዎቹ ገለጻ ከተገደሉት ሰዎች መካከል ስድስቱ እድሜያቸውን ከሁለት እስከ አስራ አራት የተገመቱ ህጻናት ናቸው። ከሞቱ ሰዎች መካከል ሌሎቹ ስድስት ደግሞ ሴቶች መሆናቸውን ተናግረዋል። ነዋሪዎችና የክልሉ ምክር ቤት አባል አቶ ለሜሳ ጥቃቱ የተፈጸመው ሸኔ ሲሉ በጠሯቸው የኦሮሞ ነጻነት ሰራዊት ታጣቂዎች መሆኑን ገልጸዋል። ምዥጋ ወረዳ ከኦሮሚያ ክልል ምስራቅ ወለጋ ዞን ሶስት ወረዳዎች ጋር እንደሚዋሰን የሚያስረዱት የምክር ቤት አባሉ አቶ ለሜሳ ምዥጋ ወረዳ ውስጥ ካሉ አስራ ሁለት ቀበሌዎች አንገር ሜጢ የሚባለው ቀበሌ ኦሮሚያ ጫፍ ላይ ነው ያለችው፣ የሁለት ኪሎ ሜትር ልዩነት ነው ያለው ብለዋል። ታጣቂዎቹ ባለፈው ሚያዝያ ወር ውስጥ ሌሎች ሁለት ጥቃቶችን ፈጽሞ ነዋሪዎችን መግደላቸውን ገልጸዋል። የቤኒሻንጉል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ ቢኒያም መንገሻ ጥቃቱ መፈጸሙን አረጋግጠዋል። በቀበሌው የተፈጸመው የተለመደ የታጣቂ ጥቃት መሆኑን የተናገሩት አቶ ቢኒያም የደረሰው ጉዳት ስላልተረጋገጠ አሁን ቁጥሩን እርግጠኛ መሆን አንችልም ብለዋል። የደረሰውን ጉዳት ለመለየት ማጣራት እየተደረገ መሆኑንም ገልጸዋል። ጥቃቱን የፈጸሙት የትኛዎቹ ታጣቂዎች እንደሆኑ ጥያቄ ቀረበላቸው የሚያቀርባቸው ኃላፊው የሸኒ ታጣቂ ነው ብለዋል። ሰላም ግንባታና ጸጥታ ቢሮ ኃላፊው በአሁኑ ሰዓት አካባቢው ላይ የጸጥታ ኃይሎች መሰማራታቸውን ገልጸዋል። የቢሮ ኃላፊው አቶ ቢኒያም የጸጥታ ኃይል በቦታው ደርሷል፣ አስፈላጊ ስራዎች እየተሰሩ ነው የሚገኙት፣ ማህበረሰቡም እየተመለሰ ነው። በግለሰብ ደረጃ ወደ ቀዩ ያልተመለሰ ሰው ካልሆነ በስተቀር አሁን አካባቢውን ደህንነቱን አስጠብቀናል ሲሉ ነዋሪዎች ሸሽተው ጫካ ውስጥ ናቸው መባሉን አስተባብለዋል። ጉድ የሸገር ሶስት ስልሳ አምስት ዩቲዩብ ቻናል ተከታታዮቻችን፣ የዕለቱ ዜናዎቻችን እነዚህ ነበሩ። ስለተከታተላችሁ እናመሰግናለን። አዳዲስ ዜናዎች እንዲደርሷችሁ ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ነው።